ሊመጣ ከልቤ ነው ያፈቀርኩት እያለች በባለፈውም እንግዲህ ቃልና እህቷ ተጣልተዋል። መጣች ደስ ሲል የፍቅር መቤት የተዳር ሰው ስታ ልቤ ኑረ ሰው ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደና ነኝ። ዛሬም የሚመጣውበት እንግዲህ አለ በቃል በኔ እና በቃል እህት ባሊ መካከል እየተፈጠረ ያለውን ነገር ሁላችሁም እያያችሁት ነው ያላችሁት። በጣም በጣም እኔ እኔ ገመትኩት እኔ ሳልኩት አለም ሌላ እየሆነ ያለው ነገርና እየተፈጠረ ያለው ነገር ደግሞ ሌላ እኔ አው ከቃል ፍቅር ይዞኝ ቃልን አፍቅሬ ፍቅሬንም ደግሞ ገልጬላታለሁ፣ ነግሬያታለሁ። ግን ቃል ደግሞ ልትረዳኝ አልፈለገችም፣ አልተረዳችኝም። ማለት ደግሞ የኔ አትሆንም ማለት አይደለም። ጊዜ ያስፈልገኛል፣ ጊዜ ደግሞ እየሰጠዋት ነው። በእርግጥ ፍቅር ለእኔ ጊዜ ባይሰጠኝም እኔ ግን ለቃል ጊዜ እየሰጠዋት ነው። ግን አሁን ላይ በጣም ከባድ ያደረገውና አስጠሊ ነገር ምን ተፈጠረ እንግዲህ እንዳያችሁት፣ ለእኔም እየገረመኝ ነው። የቃል እህት አፍቅሬ ያለሁ እያለች ነው። የማይሆንና ሊታሰብ የማይችል ነገር ማለት ነው። በቃ የማይሆን እና ይሄ በጣም ነው የሚያስጠላው፣ የሚከብደውም፣ እኔ የልቀበለውም ሊሆንም አይችልም። አይምሮይም ሊቀበል አልቻለውም። ግን ደግሞ በቃ ከልቤ ነው ያፈቀርኩት እያለች በባለፈውም እንግዲህ ቃልና እህቷ ተጣልተዋል። በጣም የሚያስጠላ ነገር ነው። በዚህ ምክንያት ተጣልተው ነበረ እንዳያችሁት እና ዛሬ የመጣሁት ለምንድነው እሱ ቃል ቀጥራኛለች። ለምን እንደቀጠረችኝ አላቅ። እሷ መጥታ ስትነግረኝ ብቻ ነው ሁሉንም ነገር የምሰማው ማለት ነው። እኔ ፍላጎት የምኞቴም ቃል ከኔ ጋር እንድትሆን ምችለውን ሁሉ እያደረግኩኝ ነው እየሞከርኩኝ ነው ጥረት። ግን ደግሞ ቃል በፍጹም ተረጋግታ ራሱ ልታወራኝ አልፈለገች። ግን ደግሞ እታገሳታለሁ ስለማፈቅራት ማለት ነውና ዛሬ ቀጥራኛለች። ለምን እንደፈለገችኝ አላቅም። ሁላችንም የምንሰማው ይሆናል ምን ልትለኝ እንደሆነ ማለት ነውና፣ ብቻዋን ትመጣለች ብዬ አስባለሁ። በጣም ናፍቃኛለች። እውነት ለመናገር ብቻዋን ነው የምትመጣው ብዬ አስባለሁኝ ዛሬ። እኔ ግን እኔ እንጃ ብቻ አላቅም። ደስ የሚል ነገር ያደርግልኝ ፈጣሪ ማለት ነው እና ጥሩ ነገር መልካም ነገር ይዛልኝ እንድትመጣ ጸሎቴ ነው ምኞቴ ነው። ፈጣሪ ያሳቃው ፈጣሪ ያድርገው። በእርግጥ ትንሽ እኔ ቃል ለእኔ ብትሆን ወይም ደግሞ የእኔን ፍቅር ብትረዳ ደስ ይለኛል። ግን ከህቷ ጋር እየተፈጠረው ያለው ነገር ደግሞ እያስፈራኝ ነው እያስጠላኝ ነው አላውቅም። እግዚአብሔር ይወቀው ብቻ ከቃል መልካም ነገር መስማት ነው። እየናፈኩት ማለት ነው። ጎሽ እንደውም መጣች ብቻዋን የመጣችው ደስ ሲል

ነው ታውሪ ደስ ስለሚለኝ ነው። በቃ እሺ፣ ከታ እሺ፣ ንገሪ ምንድን ነው? እሱ ቆይ ደግሞ አንድ ነገር አለ። ምን ነው እራሱ የማይሰብቀው ምን ልብስ

ሳልፈልግ ደግሞ ታስቀኝ ምትልስ እሺ፣ ገባ። ግን የቶሎ እንዳወራ ቶሎ ለመስማት እኮ ነው። መጥፎ ይሆን መጥፎ እኮ ምን ነው መልካም ነገር ይሆናል። መልካም ነገር እዚህ ምድር ላይ የለም። እዚህ ምድር ላይ መልካም ነገር አለ ብለህ ምን

ዝግጁ ነኝ ነገርኝ። እኔ አንቺ ያልሽኝ ነገር ሁሉ ደስ እያለኝ ነው የምቀበለው። ሁሉ ነው። መጥፎ ነገርም ቢሆን? አዎ መጥፎ ነገርም ቢሆን

ታቦርሳዬን ዘውት ሄዱ። ትራንስፖርት በምን እልሄድ ነው? ልቀንቀኝ፣ በቃ ትራንስፖርት በምን እልሄድ ነው? ይኸውልህ የተፈጠረው ባንተ ችግር ነው። ትራንስፖርት እንኳን የለኝም። ስልኬስ እኮ እኔ ሸኝሻለሁ። ቤት ቤት ነው ብትሄድም የትም ማትሄድም። በቃ ተረጋጊሽ እሺ። ወደ ግን አንቺ ከልብሽ ነው ቀደም ያሽ ነገር? አዎ ከልቤ ነው። በቃ ግን ሙዴ ጦልቦታል። ማውራት አልችልም፣ ተወኝ በቃ።